ውድ የልጅ ኢዱኬሽን ቻናላችን ተከታታዮች እንኳን በድጋሜ ወደዚህ ቻናል በሰላም መጣችሁ። በዛሬው ሁለት የምንማማርበት የጤና አጠባበቅ ትምህርት ድረስ ትኩረት የሚያደርገው የጡት ካንሰር ላይ ሲሆን በአብሮነት ቆይታችን የጡት ካንሰር ማለት ምን ማለት ነው? የጡት ካንሰር ዓለም አቀፋዊ አሉታዊ ተጽዕኖ ምን ይመስላል? የጡት ካንሰር የሚያጠቃቸው ብረስ የጡት ካንሰር የሚያጠቃቸው ህብረተሰብ ክፍሎች እና ማናቸው? የሚሉትን እና ለጡት ካንሰር ለምን እንጋለጣለን የሚሉት ዋና ዋና ነጥቦች ላይ ትኩረት አድርገን እንማማራለን። አብራችሁን ቆዩ። አሁን በቀጥታ የጡት ካንሰር ማለት ምን ማለት ነው ወደሚለው ዋና ነጥብ ወስዳቸዋለሁ። የጡት ካንሰር ማለት በጡት ላይ ያሉ ሕዋሳት ከተፈጠሩበት ተፈጥሯዊ ቅርጽ ውጭ ከቁጥጥር ውጭ በሆነ መንገድ ሲያድጉና በጡት ላይ እባጭ መሰል ነገር ሲፈጥሩ የሚከሰት ኢተላላፊ በሽታ ነው። ነገር ግን በጡት ላይ የተፈጠረ ማንኛውም እባጭ መሰል ነገር የጡት ካንሰር ነው ማለት ደግሞም አይደለም። ውድ የቻናላችን ተከታታዮች የጡት ካንሰር ማለት ምን ማለት ነው የሚለው ግልጽ የሆነላቸው ይመስለኛል እስኪ አሁን ደግሞ የጡት ካንሰር ያስከተለውን አለም አቀፋዊ አሉታዊ ተጽዕኖ ምን እንደሚመስል እንመልከት እንደ ኤሮፕያን አቆጣጠር በ2022 የዓለም ጤና ድርጅት ባወጣው ሪፖርት መሰረት የጡት ካንሰር ከ670 ሺህ በላይ ወይም ወደ 670 ሺህ አካባቢ የሚሆን ሞት አስከትሏል። እንዲሁም ደግሞ በ185 ሀገራት ላይ በተለያዩ የካንሰር አይነቶች ላይ የተሰበሰበው ከተሰበሰበው መረጃ ውስጥ 185 ሀገራት ላይ የተሰበሰቡ መረጃ እንደሚያሳየው በ157 ሀገራት ላይ የተገኘው የጡት ካንሰር ከሌሎች ካንሰሮች ጋር በንጽጽር ሲታይ በአንደኛ ወይም በቁጥር አንድ ላይ ይገኛል ማለት ነው። ይህ መረጃ የሚያሳየው ምንድነው? የጡት ካንሰር ከሌሎች ካንሰሮች አኳያ ሲታይ ቁጥር አንድ ወይም በከፍተኛ ደረጃ እንደሚገኝ ማየት እንችላለን ማለት ነው። የጡት ካንሰር የሌለበት ሀገርም የዓለማችን የሀገራት ልም የለም። ከዚህ በተጨማሪ ደግሞ የጡት ካንሰር ባደጉት ሀገራት እና በታዳጊ ሀገራት ወይም በማደግ ላይ ባሉ ሀገራት ቀን ላይ ሲታይ ስርጭቱ በጣም ይለያል። ለምሳሌ ባደጉት ሀገራት ላይ ከአስራ ሁለት ሴቶች አንዷ ሴት በህይወት ዘመኗ የጡት ካንሰር የመያዝ እድል ይኖራታል ማለት ነው። በማደግ ላይ ባሉ ሀገራት ወይም በታዳጊ ሀገራት ደግሞ ስንመለከት ከሀያ ሰባት ሴቶች አንዷ ሴት በህይወት ዘመኗ በጡት ካንሰር የመያዝ እድል እንዳላት በጡት ካንሰር ላይ ትኩረት ያደረጉ ጥናቶች ያሳያሉ ማለት ነው። ስለዚህ በጡት ካንሰር የመያዝ እድልን ባደጉትና በታዳጊ ሀገራት ላይ በንጽጽር ስንመለከተው ያደጉት ሀገራት ላይ የሚኖሩ የህብረተሰብ ክፍሎች ይበልጥ የመያዝ እድል እንዳላቸው መገንዘብ እንችላለን ማለት ነው። የሞት ሁኔታውን ወይም የሚፈጠር አላስፈላጊ ህልፈተ ህይወትን ስንመለከት ባደጉት ሀገራት ላይ ከሰባ አንድ ሴቶች መካከል አንዷ ለህልፈተ ህይወት ስትጋለጥ፣ በማደግ ላይ ባሉት ሀገራት ደግሞ ከ48 ሴቶች አንዷ ለህልፈተ ህይወት ትዳረጋለች ማለት ነው። ለዚህ የሚፈጠር አላስፈላጊ ህልፈተ ህይወትን ምጣኔን ስንመለከት በማደግ ላይ ባሉ ሀገራት ወይም በታዳጊ ሀገራት ላይ የሚፈጠረው የሞት ቁጥር በአደጉት ሀገራት ላይ ከሚፈጠር የሞት ቁጥር ይበልጣል ማለት ነው። ይህ ከአለን ሁለንተናዊ የጤና አገልግሎት ቶሎ ሂዶ የጡት ካንሰር ምርመራ የማድረግ ባህላችን ያመጣው የተለያዩ ምክንያቶች ሊኖሩ ይችላሉ። ምንም እንኳ በተጋላጭነት ከበለጸጉት ሀገራት ጋር በንጽጽር ስታይ የመያዝ እድላችን በጣም የቀነሰ ቢሆንም፣ የሞት ቁጥሩ ግን በጣም ከፍተኛ ስለሆነ ሁላችንም ስለ ጡት ካንሰር ቅድሚያ ቅድመ ጥንቃቄ ብናደርግ መልካም ነው እላለሁ። ከዚህ በመቀጠል ደግሞ የጡት ካንሰር እነማንን ያጠቃል የሚለውን ነገር ስንመለከት እንግዲህ የጡት ካንሰር ወንድንም ሴትንም የሚያጠቃ አይነት የተላላፊ በሽታ ነው። ሆኖም ግን በአብዛኛው የሚያጠቃው ሴቶችን እንደሆነ ጥናቶች ይጠቁማሉ ማለት ነው። ስለዚህ በጡት ካንሰር የተያዙ ሰዎችን በጾታ ስብጥር ብናይ ከመቶ ሰዎች ውስጥ ዘጠና ዘጠኙ ሴቶቹ ነው እናገኛቸዋለን ማለት። ስለዚህ ወንዶች በጡት ካንሰር የመጠቃት እድላቸው ከአንድ ፐርሰንት አይበልጥም። ውድ ይህል ዝችገሽ ቻናላችን የጡት ካንሰር ዓለም አቀፋዊ ተጽዕኖ ምን እንደሚመስል እና የጡት ካንሰር የሚያጠቃቸው የህብረተሰብ ክፍሎች እነማን እንደሆኑ በግልጽ አይተናል። እስኪ አሁን ደግሞ የጡት ካንሰር የመያዝ እድላችንን የሚጨምሩ ነገሮች እና ሁኔታዎች ምን ምን ናቸው የሚለው ላይ ትኩረት አድርገን እንይ። እንግዲህ የጡት ካንሰር በሁለት አይነት መንገድ የመያዝ እድላችን ሊጨምር ይችላል ማለት ነው። ወይም በጡት ካንሰር የመጠቃት እድላችን በሁለት አይነት አባባሽ ምክንያቶች ሊጨምር ይችላል። አንደኛው ልንከላከላቸው የምንችል አባባሽ ምክንያቶች አሉ። ሁለተኛ ደግሞ ልንከላከላቸው የማንችላቸው አባባሽ ምክንያቶች አሉ። እስኪ ሁለቱንም በተራ በተራ እንግዲህ ሰዎች በጡት ካንሰር የመያዝ እድላቸውን ከሚጨምሩባቸው አባባሽ ግን ደግሞ ልንከላከላቸው የማንችላቸው ሁኔታዎች እነማን ናቸው የሚሉትን ነገር ስንመለከት አንደኛ ጾታ ሆኖ እናገኘዋለን። ጾታ እንግዲህ ወንድ ወይም ሴት ሆኖ መፈጠር በተፈጥሮ የምናገኘው ተፈጥሯዊ ጸጋ ቢሆንም፣ ግን ሴት መሆን በጡት ካንሰር የመጋለጥ እድላችንን ወንድ ከመሆን በንጽጽር ስናየው ከፍተኛ ነው ማለት ነው። ቅድም ያቀረብኩላቸው ኢፒዲሞሎጂካል ፋክትም የሚያሳየው 99% የሚሆኑ ሴቶች እንግዲህ በጡት ካንሰር እንደሚጠቁ አይተናል ማለት ነው። ሌላኛው እድሜ ነው። እድሜ እየጨመረ በሄደ ቁጥር በጡት ካንሰር የመጠቃት እድል በጣም ይጨምራል። ስለዚህ እድሜን ልንከላከለው ወይም ልንገታው ልንቆጣጠር የምንችል ሰው ሰራሽ ነገር አይደለም። ተፈጥሮ ክስተት ስለሆነ ምንም ልናደርገው አንችልም ግን በእድሜ አማካኝነት የጡት ካንሰር እንደሚመጣ መገንዘቡ ለቅድመ ጥንቃቄ ስለሚጠቅመን ማወቁ ክፋት የለውም። ሌላኛው የዘር ሐረግ ነው። የዘር ሐረግ ማለት በጡት ካንሰር ከዚህ በፊት በቤተሰብ በአክስት፣ ባጎታችን፣ በህዝብ ወንድሞቻችን አማካኝ ላይ ተፈጥሮ ከነበረ በዘር የመተላለፍ እድሉ ስለሚኖር ማወቁ ክፋት የለውም ማለት ነው። ይሄ በዘር አማካኝነት የጡት ካንሰር የመጋለጥ እድልንም ልንከላከሉ አንችልም ማለት ግን፣ ደግሞ እንደሚመጣ ማወቅ ተገቢ ነው። ሌላኛው ጀነቲክስ ነው። ይሄም እንዲሁ ዘረመል ወይም በአሚኖ አሲድ ሲኩንስ ስህተት አማካኝነት ሊፈጠር የሚችል አይነት ነገር ሲሆን እንግዲህ ጀነቲክስ ወይም ዘረመላችን ይሄንን ሊያመጣብን ይችላል ማለት ነው። አማርኛው ትንሽ ያስቸግራል። ግን ጀነቲክስ ያው እንግሊዝኛው ትክክለኛ እንትን አባባሽ ምክንያት ነው ማለት። ስለዚህ በእነዚህ ልንከላከላቸው የማንችላቸው አባባሽ ምክንያቶች ሰዎች ለጡት ካንሰር እንዲጋለጡ ሊያደርጉ ይችላሉ ማለት ነው። በእነዚህ ምክንያቶች ሰዎች እንዲጋለጡ ሊሆኑ ይችላሉ ማለት ነው። ሌላኛው ልንቆጣጠራቸው ወይም ልንከላከላቸው የምንችል ግን ደግሞ ባለመከላከላችን ወይም ባለመቆጣጠራችን ለጡት ካንሰር እንድንጋለጥ የሚያደርጉን አባባሽ ምክንያቶች አሉ። አንደኛ የሰውነት ክብደት መጨመር። ያ ማለት ምን ማለት ነው? ቦዲ ዌታችን ወይም ቦዲ ማስ ኢንዴክሳችን ከ25 ኪሎ ግራም ፐር ሜትር ስኩዌር በላይ ከሆነ የሰውነት ክብደታችን ከልክ በላይ መጨመርን ይነግረናል ማለት ነው። ስለዚህ ይሄ መጨመር በራሱ ለጡት ካንሰር የመጋለጥ እድልን ከሚጨምሩ ሁኔታዎች አንዱ ነው ማለት ነው። ስለዚህ ይህንን መጨመር ጥሩ አይደለም፣ ክብደታችንን መግታት ያስፈልጋል ማለት ነው። እንዴት እንገታለን የሚለውን ግን በሌላ ጊዜ ምን ማድረግ እንችላለን የሚለውን በሌላ ቪዲዮ ሰርቼላችሁ እመጣለሁ። ለጊዜው ግን የክብደት መጨመር ለጡት ካንሰር እንድንጋለጥ ከሚያደርጉን አንዳንድ ነገሮች፣ ሁኔታዎች አንዱ ነው ማለት ነው። ሌላኛው አልኮል መጠቀም፣ ከመጠን ያለፈ አልኮል መጠቀም በራሱ ለጡት ካንሰር የመጋለጥ ድልን ከሚጨምሩ ሁኔታዎች አንዱ ነው። ይህንን መከላከል መቆጣጠር ከምንችላቸው አባባሽ ምክንያቶች ሌላኛው ሆኖ እናገኘዋለን ማለት ነው። ሌላኛው ትንባሆ ማጨስ ነው። ትንባሆ ማጨስ ከማያጨሱ ሰዎች አኳያ በንጽጽር ስናይ ለጡት ካንሰር የመጋለጥ እድልን እንደሚጨምር የተገኙት ጥናቶች ይጠቁማሉ ማለት ነው። ስለዚህ ይህንን መከላከል ወይም መቆጣጠር እንችላለን ማለት ነው። ያ ማለት ይህንን ተከላከልን ወይም ተቆጣጠርን ማለት በጡት ካንሰር በትንባሆ አማካኝነት የሚፈጠር የጡት ካንሰርን መግታት የምንችልበት ሁኔታ ይፈጠራል ማለት ነው። ሌላኛው አካላዊ እንቅስቃሴ አለማድረግ ነው። ኢንአክቲቭ የሆነ ላይፍ ስታይል ለጡት ካንሰር የመጋለጥ እድልን ይጨምራል ማለት። ስለዚህ አክቲቭ መሆን ጥሩ ነው። ለምን ለጡት ካንሰር የመጋለጥ እድልን አካላዊ እንቅስቃሴ የሚያደርጉ ሰዎች ላይ የሚያደርጉ ሰዎች የመያዝ እድላቸውን ስለሚቀንስላቸው ማለት ነው። ከዚህ በተጨማሪ ደግሞ የጡት ካንሰርን ከሚያባብሱ ሁኔታዎች ሌላኛው ሴቶች ከመውለድ የእድሜ ክልላቸው ካለፉ በኋላ የወር አበባ ማየት ያቆማሉና የወር አበባ ማቆም ከጀመሩ በኋላ የሚያጋጥማቸው የተለያዩ የጤና ችግሮች አሉ። እነዛን ያጋጠማቸውን የጤና ችግር ለመከላከል ወይም ለመግታት ሲባል የምንጠቀማቸው የተለያዩ አይነት የሕክምና አይነቶች አሉ። ማለት እነዛ ሕክምናዎች ሆርሞናል ናቸው ማለት ነው። ስለዚህ እነዚህ ሕክምናዎች በራሳቸው ለጡት ካንሰር የመጋለጥ እድልን ይጨምራሉ። ስለዚህ በእነዚህና በሌሎች ምክንያቶች በጡት ካንሰር የመጋለጥ እድል በከፍተኛ ሁኔታ ከሚጨምሩ ምክንያቶች እንግዲህ ከብዙዎቹ ጥቂቶቹን እነዚህን ይመስላሉ። ውድ የሄልዝ ኤዱኬሽን ቻናላችን ተከታታዮች በዛሬው እለት የጡት ካንሰር ምን ማለት ነው፣ የጡት ካንሰር ባለም አቀፉ የህብረተሰብ ክፍል ላይ ያስከተለው አሉታዊ ተጽዕኖ ምን እንደሚመስል እና የጡት ካንሰር ይበልጥ የሚያጠቃቸው የህብረተሰብ ክፍሎች እና ማናቸው፣ የጡት ካንሰር ለጡት ካንሰር ሰዎች የመጋለጥ እድላቸውን የሚጨምሩ የሚጨምረው አባባሽ ምክንያቶች ምን ምን እንደሆኑ በትክክልና በደንብ ተገንዝባቸዋል ብዬ አስባለሁ። በሚቀጥለው በሌላ ቪዲዮ በሌላ የትምህርት ርዕስ ላይ ትኩረት አድርገን እንማማረን እስከዛው ድረስ ግን